የሚጠየቅ ነው። ምን አድርጋ ነው ምን አጥፍታ ነው ነው? ተከትላችሁ የድሬዳዋ ልጆች በመሳል ልጅቷን እስር ቤት አስከተታችኋት እንጂ ምን ታመጣላችሁ አላችኋቸው። ይኸው ወላጅ አይደል የሚያስመጧችሁ እስር ቤት ነው ልጅቷን ያስከተታችኋት። ነጋገር ይቺ ልጅ ኦሮሞም ትሁን አማራም ትሁን ያ ጥያቄን የጠየቅ ነው። ምን አርጋ ነው ምን አጥፍታ ነው ነው ያን ነው። ለንቻ ለመንግስት ነው ያለ አንቺ ግን እንዲነት ምን አረገች ነው የተናገረችው ነገር የሚያስጠይቅ ነው ወይ? ምን የጠየቅ ነው። ታውን ያለ ምከራቸው፣ ምክንያቱ እኛ አልገማይ ንድነው ጀኔራል ነው የተናገ በተቻለ አቅም በሚችሉት አቅም ይረዳ ነው። አሁን እንግዲህ በሚችሉት አቅም ኢቭን ዳ ይረዳሉ፣ የተራበ ይረዳሉ። የሆነ ቦታ የተፈጥሮ አደጋ ሲመጣ ሄደው ይረዳሉ። መርዳትን እንደምንም ብለው አይተውታል። አንዳንድ ጊዜ ሰው ሲያጠፋ ይቅርታ ይጠይቅ ሲባል እናንተ ተሰብስባችሁ ምንድን ነው ይሄ ምን ተደርጋ ነው እያላችሁ እያጋጋላችሁ ልጅቷን እስር ቤት የምታስከትቷት ደናቁርት፣ እዚህ ሚዲያ ላይ የተሰበሰባችሁ ደናቁርት ናችሁ። ደና እግዚአብሔር ልጅቷን ለእስር ቤት ነው ለምን ድነው አሁን እንኳን ኮመንት ላይ የድሬዳዋ ልጅ እንዲህ አይመስለኝም ነበር። ጨካኝ ናችሁ። አይኖ ጃኒ ላይ እስር ቤት ትግባ። እኔ አይደለም እስር ቤት ቀርቶ ቁጣ የሚገባት ፖለቲካ ውስጥ የምትገባ ልጅ አይደለች። ምን አይደለም? ለመሰላችሁ ያልገባችሁ ውድ ኢትዮጵያን። እኔ ብናገር ሮማን ለፍላፊ ናት ለተረብ ላይ ያደረገችው ነው ብሎ ሊቀልልኝ ይችላል። ጆኒ ማኛ ይሄ ሰገጤ ምላሳም ሲቀባጥር ነው ይባላል። ጃኒ ግን ስለማትናገር ዝምተኛም ስለሆነች እንዴት ከአንደበቷ ይሄ ሊወጣ የቻለ? የባሰ ነው የባሰባት ማለት ነው። ሁለተኛ ነገር የተናገረችው ንግግር ለድሬዳዋ ልጆች እንጂ ለሌላ ለአዲስ አበባ ቢሆን ለሌሎቻችሁ አይገባም። ፔኑ የሚገባ ለራስ ለድሬዳዋ ልጅ ሲሆን ብቻ ነው። ሌሎቻችሁ ገብታችሁ ገዝት ላይ የምዘባርቋላችሁ ደግሞ ዘባራቂዎች ነገሩ የምታጋግሉ እግዚአብሔር ነገሩን እያጋገላችሁ አሁንም፣ ያለችው ድሬዳዋ ነው። እርህሩህ ሆነው እንዲፈቷት ምናምን እንዲያደረጓት ማድረግ የምትችሉት እየተሳደባችሁ ሳይሆን፣ በስነ ስርዓት ለልጅቷ ፍትህ እየጠየቃችሁ ወይንም እኛ ሶሻል ሚዲያ ላይ እያለ ነው የሰራችሁን ጥፋት አውቀናል፣ በቃ ይሄ አንዴ መቀጣጫ ሆኗል እስሯን ወይንም ደግሞ ቅጣቷን አቀልሏት ፕሊስ ብለ ቪዲዮ መስራት ነው እንጂ፣ አሁን እጃቸው ከገባች በኋላ ገብታችሁ የድሬዳዋ ልጆች አራዳ ይመስሉ ነበር፣ ጨካኝ ናቸው እንደ ምናምን እያላችሁ እያጋገላችሁ ልጅቷን እስር ቤት እንድትገባ አታድርጓት። አሁንም ቢሆን ማለት ነው። እግዚአብሔርን ይደብራል። አውቃችሁ ነው እያጋጋላችሁ ልጅቷን እስር ቤት የምታስከትቷት። በቃ አጠፋች። ማንም እኛም እንደምናጠፋው ነው ያጠፋችው። አስቀጥቷታል። በቃ እዛ ጋ ህግን ያዘው። በህግ ተጠይቃ አቅለው ሊፈቷት ይችላሉ። የልጅቷን ሁኔታ አይተው። በቃ እዛ ጋ ትሚካላዘች እኔ ቪዲዮም ሰርቻ አለው እንደዚህ ነው። እኔ እንደዚህ በቀላል ስላየሁት ነው እንደዚህ ካናደርኳችሁ፣ ተንበርክካው ይቅርታ ልጠይቅ ትችላለች። ህግን የያዘው ህግ እስኪፈርድ ድረስ ሚዲያ ላይ ግን በአትግማሙ፣ አልከሰሳችሁም። ይሄ የድሬዷ ሰው ነው የተናገረችው። የድሬዷ ምንድን የከሰሰው ዳርቻ ህዝብ ሰድቦ አካላችሁ የተሰደ ማህበረሰብ ክስ መስርቶ አላስር ማዘዣ ወጥቶበታል አልወጣበትም። ያ ባይበዛባት እስሩ አንድ ሳምንት፣ ሁለት ሳምንት እስከዛ ትውጣ። ከዛ በኋላ ሌላው አትሟሟም እኮ በጣም እንደው ጃኒ እንቁላል ያደረጋችኋት እንደዚህ ቁጭ ስትል ልምጥ ብላ የምትከፈል አረጋችኋት። ሰው ናት። አጥታለች፣ ታስራለች፣ ተዛ ትወጣለች። ይህ ድሬዳዋን እዛ አስቀይማለች። እሷ ብቻ ሳትሆን ነገሩን ያጋጋሉት እሷን ተከትለው ተሳድኖ እንዲከርባት ያደረጉት ያ እንዲከርባት የተደረገው ሌሎቹ ተከትለው እየተሳሉ ነው። አጋግደው ልጅቷን እስር ቤት ያስገቧት እነ ፍሬ፣ እነ ዮኒ ማኛ፣ ወሬ፣ ቨሪቲስ ጆከርም ተ አዎ፣ ድሬ ለሰው ሟች ናቸው። ሲነኳቸው አይውድም። ዳሴት! ዳልቻ መታሰር አለበት። አሳስሮ ዝም ብለ ሚዲያ ላይ በመፎከር እኮ አይደለም ሚዲያ ላይ ዳልቻ ይታሰር። ከትናንት የጀመራችሁ ዳልቻ መታሰረ መች ከሰስክና አሳሰርከው። ድሬ እኮ መብታቸውን ያስከበሩት በከንቲባቸው ከሰው ነው። እን እኔ የደበረኝ የድሬዳዋ እስር ቤት መሆኑ ነው እንጂ እዚህ አዲስ አበባ ቢሆን እንዳልናት ጆዳኔ እናፍቋታል። እንደውም በዛው ትንሽ ላስ ሙንደ ግን እስር ቤቱን ድሬ አራዳ ልጆች ናችሁ። ለምን ድሬ አታረጉላትም? አዲስ አበባ አርጉላትና እና ከጆንዳኔል ጋር አገናኟት። ፎን ወጣ፣ እሷን ማር ግዛት ውጣና ሁለተኛ ልጅ ጆንዳኔል